በራሷ ጸጉር የምትዋብ ሴት ያላት ውበት፣ ያላት ግርማ ሞገስ ከማንም ሴት ጋር አይመሳሰልም፣ አይወዳደርም። የሚሰጣትስ በራስ መተማመን፣ ለሰው የምታስተላልፈው ትርጉም፣ ለሚያያት የምትሰጠው መልእክት እንዴት ራሷን እንደምትወድና በራሷ እንደምትተማመን ያሳያል።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 ልጅ ስል በትህትና ጠይቃለሁ። ፍቅርዬ እንግዲህ የዛሬ የሚከበረውን እሬቻ የሚባለውን በዓል አስመልክቶ በዚህ መልኩ ልብስ ለብሳ መታለ የቪዲዮ ልትለቅሁን አላውቅም። እንግዲህ እሱን ማታ የምናየው ነው የሚሆነው፣ ወይም በቪዲዮ ብቻ ወይ በፎቶ ብቻ አላውቅም። ዞሮ ዞሮ ይህን አስመልክቶ ፎቶውን አይተን እንዳማረባት ብሎም ደግሞ እኛ ኦርቶዶክሳውያንን እንደማይመለከት ብዙዎቻችን እየጻፍንላት ነው እኔ የጻፍኩትኝ እዛ ቦታ ላይ ወይም ፍቅርዬ ቤት ፍቅርዬ አምሮብሻል ግን ይሄ በዓል የተዋህዶ ልጆችን አይመለከትም ብዬ ኮሜንት ጽፌ ያለው አርባ ሁለት ሰው ላይክ አድርጎታል፣ ሀሳቡን ተረድቶ። በዛ ውስጥ ደግሞ ኮሜንት የጻፉ ብዙ እህቶች አሉ፣ ትክክል ያሉ አሉ። ምን አገናኘው? ምንስ ችግር አለው? ኖርማል ነው። እንደዛ ከሆነ ዘፈንም እኛ አይመለከተንም እኮ መቅዲ ከቻልሽ ስለ ሃይማኖትሽ ቢያንስ ላይላውን እንኳን ለማወቅ ሞክሬን ይወድ ዘፈን፣ ጭፈራ፣ መጠጥ፣ ዳንኪራ ልክ በኦርቶዶክስ ተዋህዶ እምነት የተፈቀደ አድርጋችሁ የምስሉ ብዙዎች እንዳላችሁ በዚህ አጋጣሚ ተረድቻለሁ። ሙስሊም እህቶችና ወንድሞች ምን ይላሉ? አልሐምዱሊላ ሙስሊም ላረከኝ። ምን ሲሆን ሲጫፍሩኛ ኦርቶዶክሳውያን ሲያዩ ሲጠጡ ሲያዩ ሁሌ ዳንኪራ ሲያዩ ልክ ኦርቶዶክስ ላይ እንደተፈቀደ አድርገው ነው የሚስሉት እነሱ። ይሄ የእነሱ ጥፋት አይደለም፣ የእኛ የኦርቶዶክሳውያን ጥፋት ነው። ገባችሁ? ሃይማኖታችን ምን ይፈቅዳል ምን አይፈቅድም የሚለውን ነገር አለማወቃችን እንጂ ኦርቶዶክስ ተዋህዶ ከዝማሬና ከስብከት ውጪ ምንም አይነት አለማዊ ነገሮችን አትፈቅድም። ጨፍሩ አትልም፣ ደንሱ አትልም፣ ሜካፕ፣ ትርፍ ነገር ተቀባቡ አትልም። የእኛም ሆነ የእስልምና ሃይማኖት ምንም ልዩነት የለውም ከአለባበስም ከተግባርም ማለት ነው ገባችሁ ተግባር ስላችሁ አሁን እንደዚህ መጠጥ ምናምን አይፈቀድም በእነሱ አይደል በእኛም አይፈቀድም ተፈቅሮ አይደለም ይሄ ሁሉ ሰው ጠጭ የሆነ ለሃይማኖቱ ቦታ አለመስጠት በልምድ የሚመጣ ነገር ስለሆነ ነው ያላወቃችሁት ብዙ ልጆች ስላላችሁ ነው ይሄን መናገር ያስገደደኝ ሌላው ለመንፈስ የሚገበርበት ቀን ነው። አመጣጡን በደንብ አንብቡ። ጳጳሶችም ተናግረዋል። ዘፈን አውቀው ነው የሚያዳምጡት። እሬቻን ግን ብዙዎች ዝም ብለው ባህል መስሏቸው ነው የሚያደርጉት። የምናውቀው መናገር አለብን። አዎ ካወቅን ብናሳውቅ ጥሩ ነው። በተለይ ኦርቶዶክሳዊያን ሆናችሁ ከሃይማኖታችሁ ብሄር የበለጠባችሁ ሰዎች አስተውሉ። እኔ ይሄንን ኮሜንት ስጽፍ ብሄርን ጠቅሼ አይደለም እኔ የእንትና ብሄር አይመለከተውም የእንትና ብሄር አይመለከተውም ብዬ አይደለም የጻፍኩት። ኦርቶዶክሳውያን ነው ያልኩት። ያ ማለት ኦርቶዶክሳውያን በዓለም ያሉ በሙሉ ኢትዮጵያውያን፣ ኤርትራውያን፣ ኦርቶዶክስ የሆኑ አማራ፣ ትግሬ፣ ኦሮሞ አላቅም፣ ሰማንያ ስምንት ብሄር አለ። መጥራት አልችልም ስለማላቃቸው ሁሉንም እና እነሱን ሁሉ ኦርቶዶክሳዊ የሆነ ሰው አይመለከተውም ነው ያልኩት። እግዚአብሔር ይመስገን እኔ የተዋህዶ ልጅ ነኝ። ከሃይማኖቴ ደግሞ ብሄር አይበልጥብኝም። እውነቱን ስነግራችሁ ይሄንን በዓል እንደ ብሄር አድርጋችሁ የምትወስዱ ካላችሁ በጣም ተሳስታችኋል። እኔ የተናገርኩትም ሆነ ሌሎች እህት ወንድሞቻችን የሚቃወሙት እንደ ሃይማኖታችን ነው። እንደ ብሄር እንዳታረጉት። እንደ ብሄር ቢሆን ማኖረው የፍቅርዬ የሚከበረውን በዓል ሳይሆን የምነቅፈው ቀድሜ አለባበሷን ነበር። ልብሷ አያምርም ነበር እምለው ልብሷ አያምርብል ኦኬ። አንቺ በብሔራችን የሚለበስ ልብስም ጠላሽ ብላችሁ ሀሳብና ስቴት ልትሰጡ ትችሉ ነበረ። የራሳችሁን የውስጣችሁን የሆነ አተላ የሆነ ማንነት ሌሎች በቃ ሌሎች ጋር እንዲንጸባረቅ አታድርጉ። ኦርቶዶክሳዊ ነን ካላችሁ ደግሞ ሃይማኖታችሁን አስቀድሙ። የው ሁለት ነገር አትውደዱ። ልክ ማለት ነው። የሆነ ነገር ሲፈጠር እኔ ኦርቶዶክስ ነኝ ልክ ደግሞ በብሔር የሆነ ነገር ገጭ ገጭ እኔም እንትን ነኝ። ልቦና ይስጣችሁ። ወደ ልቦናችን እንመለስ። የፈለገ ተአምር ቢሆን እኔ ከሃይማኖቴ የሚበልጥብኝ ነገር የለም፣ እውነቱን ስነግራችሁ ማለት ነው። ስለዚህ ንግግርን ከዘር ጋር ከማገናኘታችሁ በፊት ሃይማኖቴ ምን ይላል አባቶቼ ልጠይቅ። ወጣትና አዲስ ትውልዶች ሊቀረፉ የሚገቡ ነገሮችን መቅረፍ አለባቸው። ለምሳሌ አሁን የግንቦት ልደታ እመቤታችን የተወለደችበትን ቀን ስናከብር በድሮ ጊዜ ያኔ በቤተ ክርስቲያን ታሪክ አለ። እመቤታችንን በዛፍ ጥላ ስር ሆነው ሲከበር የእሷን ውልደት ሲያከብሩ ሰዎች ምን አደረጉት? በቤተ ክርስቲያን መከበር ሲኖርበት ዛፍ ላይ የቅቤ እየቀቡ ምናምን ማምለክ ጀመሩ። በግል ጣዖትን ማለት ነው። ገባቸው። ከዛስ ምን ሆነ? ይሄ መቤታችንን መከበር ያለባት በቤቷ በቤተ ክርስቲያን እንጂ በዛፍ ስር አይደለም፣ የሚል አባቶች በማስተማር ትውልድን ቀየሩ። አሁን ላይ አሉ ትላልቅ ሰዎች የሆኑ እንዲሁ በየጫካው ስር በባዕድ አምልኮ ይዘውት የሚያከብሩ። ነገር ግን የመቤታችን ልደት የሚከበረው በቤቷ በቤተ ክርስቲያን ነው። ገባቸው። ያን አሁን ወጣቱ እየቀረፈው ሄዱ እንጂ በፊት ልክ እንደ በዓል እንደ ሃይማኖታዊ በዓል እየታሰበ በየዓመቱ ይከበር ነበረ። በየዛፉ ስር ማለት ነው። ያ እንግዲህ ከብሔር ጋር አይገናኝም። እነሱ የሚያስቡት ጣዖትን በቃ አምልኮ አድርገው ቀይረውት ነው። ግን እመቤታችን ውልደት ማሰብ ያለብን የቱ ጋር እንደሆነ እንኳን አናውቀውም። ይሄ ነው ልዩነቱ ማለት ነው እና አሁንም ትርምሳችሁና ጭቅጭቃችሁ እንደቀጠለ ነው በጣም ብዙ ኮሜንት እየጻፋችሁልኝ ነው ወደ ዘር ወሰዳችሁት እኔ እግዚአብሔር ይመስገን ነገርኳችሁ ዘረኛ አይደለሁም ፈጣሪ የተመሰገነ ይሁን ግን ማለት ነው እኮ እሬቻ የኦሮሞ ባህል ነው ባህል ነው ገባቸው። ሃይማኖታችንን ጋር ምን ያገናኘው? የፈለጋቸውን መሀል ማክበር መብት አላቸው። እሷ ደግሞ እሱ ብቻ ሳይሆን ኢትዮጵያ ህዝብ ነው የሚያከብረው፣ ከዘረኞች በስተቀር እኔ ይሄንን ስለ ኦሮሞ ኪንግ የሚልም አለ ወይ ኔ ህዝቤ። ግን የድንቁርና ጥግ ግን እንዳለ በጣም ብዙ ኮሜንት ነው ከዚህ እየጻፋችሁ ያላችሁት፣ እስከ በርግጠኝነት እስከ ማታ ከዚህም በላይ ትጽፋላችሁ፣ ግን ደግሞ የተረዳችሁ በጣም ጥሩ፣ ያልተረዳችሁ ግን በሙስሊምም ሆነ በክርስቲያን ይሄ በዓል ተብሎ የሚከበር እሬቻ አሁንም ቢሆን ኦርቶዶክስን እንደማይወክል ወይም ደግሞ እኛን እንደማይመለከት የራሴን እናገራለሁኝ። ያወቅኩትን የተማርኩትን፣ እናንተም ደግሞ ማወቅ ፍላጎቱ ካላችሁ ማወቅ ትችላላችሁ። በጣም ብዙዎች ይኸው ፍቅርዬ እንትን ላይ ሙሉ በሙሉ ይሄ ነው። እረ ፈጣሪ መቼም አደራ ቀብራችንን እንዳታለ። እሺ አሌክሳ አማራ ይሄ ያሁኔ ኮሜንት ላይ መለከተ እኔ እዚህ ቤት ኮምቻ አላውቅም። ግን ግን ግን ፍቅርዬ ጠንካራ ልጅ ነች፣ በስድብ እና በጥላቻ የምትወድቅ ልጅ አይደለችም። ግን የምትሳደቡ ሰዎች የሆናችሁ ክፋት ምን ይሰራል? ቆይኔ አሁን ስለ በዓሉ አራወየው አያምረኝም። ፍቅርዬ አንቺ ብቻ ነው ያየሁት በትክክል አዎ፣ በዓሉን ስለማናከብረው ነው የኔ የበዓሉን እንትን ኦርቶዶክስን ነው። እናንተ ግን በጣም እንዳዞራችሁት ዞራችሁ። በስማም ፍቅርዬ አንቺም ስለመጣሽ ደስ ብሎኛል። እሬቻ ግን በአዳም ልቆ ነው ነው የመረራችሁ። ዋጡት፣ ምንም ማድረግ አይቻልም። ምን የሚሉት በዓል ነው? ደገምሹ። ፍቅርዬ ፉፉ ትናንት አንቺ፣ ዛሬ እሬቻ ለቅሶ። የኔ ንግስት እንደዚህ ነው እሺ ፍቅርዬ፣ የኔ ወርቅ፣ የኛ ልዕልት። እኔ የምፈልገው ስለ በዓሉ የተጻፈ ቆሜ ምን አህ ጎሽ እዚህ ጋር በረጅሙ እሬቻ ጣዖት አምልኮ ነው። እረ ንቁ በፈጠራችሁ የደሙን ሀብል አንገታችን ላይ አስረን ጣዖት ማክበር በእውነት ያሳዝናል። ማስተዋል ያድለን። ሕዝቤ እውቀት ከማጣት የተነሳ ጠፍቷል። አንተም እውቀት ጠልተሃል እና እኔም እጠላሃለሁ። ኤፌሶን አራት ስድስት እንደዚህ እያለ በጣም በጣም በጣም ብዙ ኮሜንቶች ተጽፏል። እኔ ኮሜንት እንትም ማለት አልፈልግም፣ ማለት ቪዲዮ ላረዝመባቸው አልፈልግም። ዋና ሀሳቤን የተረዳችሁኝ ይመስለኛል። በዓሉ አይመለከተንም። የኔ ድምቀት ስላየዎች ደስ ብሎኛል። አዎ እኛም ፍቅርዬንና አለባበሷን አልነቀፍግም። በዓሉ ግን አይመለከተንም። በቃ እኛ ኦርቶዶክሳውያን ያመነበት ብቻ ማለት ነው። ፍቅር እንወድሻለን፣ እናከብርሻለን። ግን ክርስቲያን የሚያደርጉ ነገሮች ብታደርጊ እንመክርሻለን። እሬቻ በአዳምድ ነው ል ነው ስላሉ፣ ባህል አይደለም። ከማድረግሽ በፊት አመጣጡን ወቂ። ለልጅሽና ለትውልድ የምታስተምሪውን አስተውይ። ለመንፈስ የሚበገርበት ቀን ነው። እግዚአብሔር አባቴ የርኩስ መንፈስን ከምድራችን ያጥፋልን። እሬቻ ይጥፋና የምን እሬቻ ነው? አትጃጃሉ የተዋህዶ ልጆች። እሬቻ እያላችሁ በባዕድ አምልኮ ስራ ነው። እሬቻ ባህል እሬቻ የሴጣን አምልኮ ነው። ፍቅርዬ ባዕድ አምልኮ ነው እሬቻ። ስለ ሃይማኖታችሁ ተማሩ። እንደ ድሮ ሰው በልምድ የምትጓዙ አትሁኑ። እሺ፣ እንደዚህ እያለ አስተማሪ ነገሮች ተጽፏል። ቪዲዮ ከሚረዝምባችሁ በዚሁ ልቋጭላችሁ ግን ደግሞ እውነት ስለ ሃይማኖታችሁ የምትቆረቆሩ ከሆነ አዳዲስ ትውልዶች ስለ አከባበሩ ሆነ ስለ አመጣጡ፣ ስለ በዓሉ እወቁ ለማለት እወዳለሁ። በዚህ ንግግር ያስከፋችሁ ካላችሁ ከመከፋታችሁ ብትማሩ ይሻላል። ወዳችኋለሁ። መልካም ጊዜ። ሰላም ለኢትዮጵያ፣ ሰላም ለሀገራችን። ቻው ቻው።